አህለን ሳህለን፣ እንኳን ደህና መጣችሁ። ዛሬ ጥያቄዎቻችሁን ሁሉ ስብስብ አድርጌ አንድ ባንድ መልስላችኋለሁ። ሰላም እህቴ፣ ዛሬም ላስቸግርሽ። ምንድን ነው ሀሳባችሁ ማለት ወሽ ወይም ኤሽ ናዊን ተሰው፣ ወሽ ወይም ኤሽ ናዊን ተሰው፣ ምን ለማድረግ አስባችኋል ማለት ነው። ወሽ ወይም ኤሽ ማለት ምን ወይም ምንድን ነው ማለት ነው። ናዊን አስባችኋል ትሰው ወይም ትሰውን ማለት ታደርጋላችሁ ወይም ትሰራላችሁ ማለት ነው። ጉዳዩ ምን እንደሆነ በአውቅ ትንሽ ዘርዘር አድርጌ መልሱ ላይ ጨመርመር አድርጌም ለሰራላችሁ ብሽል ነበር፣ ግን አላውቅም ምን እንደሆነ ጉዳዩ። ይህ በትንሹም ቢሆን ይጠቅማችኋል። ሴት ከሆነች ወሽ ወይም ኤሽ ናውያ ትሰዊ እንላታለን። ወሽ ወይም ኤሽ ናውያ ትሰዊ ምን ለማድረግ አስበሻል ማለት ነው። ናውያ ማለት አስበሻል ወይም አስባለች ወይም አስቤያለሁ ማለት ነው። ሦስቱንም ያጠቃልላል። ትሰዊ ታደርጋለች ወይም ትሰራለች። ለወንድ ደግሞ ወሽ ወይም ኤሽ ናዊ ትሰዊ እንለዋለን። ወሽ ወይም ኤሽ ናዊ ትሰዊ ምን ለማድረግ አስበሃል። ናዊ ማለት አስቧል ወይም አስበሃል ማለት ነው። ትሰዊ ታደርጋለህ ወይም ትሰራለህ። ሁለተኛው ጥያቄ ምህረት ያወርድልህ ለማለት ስህቴ፣ ሌላ ደግሞ ተሻለህ ለማለት ምህረት ያወርድልህ ማለት ያድንህ እንደማለት መስሎኝ ነው። ይህን እንደዚህ አድርጌ የተረጎምኩት። ካልሆነ ደግሞ መልሳችሁ ንገሩኝና እንደገና ሰራዋለሁ። አላህ ይሽፊክ፣ አላህ ይሽፊክ ማለት ፈጣሪ ያድንህ ማለት ነው። ይሽፊክ ያድንህ ወይም ጤና ይስጠህ ማለት ነው።

እህቴ ዋ እናመሰግናለን። ያቺ ያንቺ ትምህርት ይገባል። እንግሊዝኛ ትንሽ ብታስተምር ይንስ ያው ጥያቄ ደስ ይለን ነበር ይላል። እኔም እንደዛ እያልኩ እያሰብኩ ነበር። ትንሽ ደግሞ ጨምሬ ላስብበት። የማልጨርሰውን ጀምሬ መሃል ላይ ለማቋረጥ አልፈልግም። አንዴ ከጀመርኩ በደንብ እስከምታነቡ ድረስ አብሬያችሁ እቆያለሁ ነው የምለው። እንድታውቁት የምፈልገው ነገር እኔ እንግሊዝኛም ሆነ አረብኛ ትምህርት ቤት አይደለም የተማርኩት፣ ማለት ኤቢሲ ማለቱ ኦኬ ተመራ ያለሁኝ ግን ያው ጅማሬ ነው። ምንም ምንም ብዙ የተማርኩት ነገር የለም ትምህርት ቤት ውስጥ ያው ፊደላት እና ትንሽ ደግሞ ዶግ ወይም ካት ወይም ቴብል ወይም ቼር የሚባሉትን ብቻ ነው እና ምናምን የሆኑ ነገሮችን ነው ብቻ የማውቅ የነበረው። አሁን ያለሁበት ደረጃ የደረስኩት ግን መጽሐፍት በማንበብ ከሰዎች ጋር በመነጋገር በማውራት ፊልሞችን በማየት ነው። እናንተም እንደዛ አድርጋችሁ ቋንቋ ብቻ ሳይሆን ማንኛውንም ነገር የምትፈልጉትን ነገር ሁሉ መማር እንደምትችሉ እርግጠኛ ነኝ። አንድ ሰው ካደረገው ሁሉም ሰው ሊያደርገው ይችላል። ፈጣሪያችን አያዳላ፣ ለሁላችንም ስጦታ አበርክቶልናል። ያንን ስጦታ እንዴት እንደምንጠቀመው የምንወሰነው እኛ ብቻ ነን። ትምህርታችንን እንቀጥል። እህቴ በጣም አመሰግናለሁ፣ ከአንቺ ብዙ ነገር አውቅያለሁ። ወደ እኔ አካውንት አስገባልኝ፣ ወደ ኢትዮጵያ መላክ ስፈልግ ትልክልኛለህ ማለት። ሁለተኛ ደግሞ እስከ ዛሬ በነፃ ሰራሁለት፣ ከእንግዲህ በኋላ ብር የሚያስብልኝ ከሆነ እሰራለሁ፣ ብር የማያስብልኝ ከሆነ አልሰራም። በፍላጎቴ እንጂ ከእሱ ቤት የመስራት ግዴታ የልብኝም ለማለት

በፊት ሚንባበል ሙሳዓዳ ማለት ለመርዳት ወይም ለመረዳዳት ማለት ነው። ሙሳዓዳ ማለት እርዳታ ማለት ነው። ማዕለያ አይ ኢልቲዛም፣ ማዕለያ አይ ኢልቲዛም፣ ምንም አይነት ግዴታ የለብኝም ማለት ነው። ማዕለያ የለብኝም፣ አይ ማለት ምንም ማለት ነው። ኢልቲዛም ግዴታ። ይህ ጥያቄ ደግሞ እንዲህ ይላል፣ ሰጠኋት ወሰደች እና፣ እኔና ማማ ስናወራ ማየት አትፈልግም። ስለ እኔ ጥሩ ነገር አትነግራትም። ለዛ ነው ማማ የምትጮህብኝ ብለሽ ስሪልኝ ማሬ ጣ ዓጠይታ ሰጠኋት። አኸበትሃ ወሰደቻት። ወሰደቻት ያልኩት ምናልባት የተወሰደው ነገር በሴትነት ፆታ የሚገለጽ ከሆነ ብዬ ነው።

ስን ማለት ነው። ስንናገር፣ ስንጫወት፣ ስንመጣ፣ ስንሄድ እንደ ማለት አና፣ እኔ። ወ እና አልማማ ወይም ማማ ማለት እናት እንደማለት ነው። እንደ እናት ያሉ ሴቶች ማማ ማዳሟ፣ ትልቋን ማዳም ማለት ነው። ንትከለም እንናገራለን ወይም እናወራለን ማለት ነው። ለማ ንትከለም ስንናገር ማለት ነው። ለማ ንስማዕ ስንሰማ ለማ፣ ንሮሕ

አሻን ኪዳ አልማማ ትሰርኽ አለያ። ለዛ ነው ማማ የምትጮህብኝ ማለት ነው። አሻን ኪዳ ለዛ ነው ትሰርኽ ትጮሀለች አለያ በኔ ላይ በአላህ ማለት በምሳሌ ስር ስርልኝ፣ የኔ ውድ አሰማምረሽ። ቢላሂ ታቂበታለሽ ቢላሂ አሌክ ማለት በአላህ ይሁንብህ ማለት ነው። ለወንድ ነው ይሄ ለሴት ሲሆኑ ሲሆን ደግሞ ቢላሂ አሌይኪ እንላለን፣ በአላ ሆንብሽ ለማለት። አሁን በምሳሌ ያደረግ ልዘርዝርላችሁ እነዚህን ሁለት ቃላቶች በብዙ አይነት ልንጠቀማቸውን እንችላለን። ለምሳሌ እርዳታ ለመጠየቅ ቢላሂ አሌይክ ሳዕድኒ መግደረ ሰዊ ኩል ሸይ ሊሓሊ፣ ቢላሂ አሌይክ ሳዕድኒ መግደረ ሰዊ ኩል ሸይ ሊሓሊ። በአላ ሆንብህ አግዘኝ፣ ሁሉንም ነገር ለብቻ ይመስራት? ወይም ማድረግ አልችልም ማለት ነው። ቢላሂ አሌክ እንዳልኩት በአላህ የሆንብህ ማለት ነው። ሴት ከሆነች ቢላሂ አሌኪ እንላታለን። ሳዕድኒ አግዘኝ። ሴት ከሆነች ሳዕዲኒ እንላታለን። ማግደር ማለት አልችልም ማለት ነው። አሰዊ አደርጋለሁ ወይም እሰራለሁ ማለት ነው። ማግደር አሰዊ ማለት ደግሞ ማድረግ ወይም መስራት አልችልም ማለት ነው። ኩል ማለት ሁሉም ወይም ሁሉ እንደ ማለት ነው። ሸይ ነገር። ኩል ሸይ ሁሉም ነገር። ሊሓሊ ለብቻዬ። ስንገረምም ይህንን እነዚህን ሁለት ቃላቶች መጠቀም እንችላለን። አንድ ነገር ግርም መሲለን፣ ያንን ደግሞ እንዴት ነው የምናደርገው? ቢላሂ ዓሌክ ኬፍ ገደርት ትሰዊ ኪዳ። ቢላሂ ዓሌክ ኬፍ ገደርት ትሰዊ ኪዳ፣ በአላ ይሆንብህ እንዴት እንደዚህ ማድረግ ቻልክ ማለት ነው። ቢላሂ አለይኪ ኬፍ ገደርቲ ትሰዊ ኪዳ እንላለን ሴት ከሆነች። ኬፍ እንዴት ገደርቲ ቻልክ ወይም ቻልኩ ማለት ነው። ገደርቲ ቻልሽ ትሰዊ የሚለውን ቃል በብዙ አይነት መጠቀም እንችላለን። ለምሳሌ ታደርጋለህ ማለት ነው። ትሰራለህ ማለትም ነው። ታደርጋለች ማለትም ነው። ትሰራለች ማለትም ነው። ኪዳ እንደዚህ ለማስጠንቀቂያ ደግሞ እንዴት ነው የምንጠቀማቸው እነዚህን ሁለት ቃላቶች? ቢላሂ አሌክ እንተብህ አጠሪቅ ኸርባን፣ ቢላሂ አሌክ እንተብህ አጠሪቅ ኸርባን። በአላህ የሆነበት ተጠንቀቅ፣ መንገዱ ተበላሽቷል ማለት ነው። እንተብህ ማለት ተጠንቀቅ ማለት ነው። ሴት ከሆነች እንተብሄ እንላታለን። አጠሪቅ መንገዱ፣ ኸርባን ተበላሽቷል። ለማረጋገጥ ደግሞ አንድ ምሳሌ ልስጣችሁ።

እንዴት ነው? ለልመና የልመና ያለበት ጥያቄ ለማቅረብ ደግሞ እንዴት እንጠቀመዋለን? ቢላሂ ዓሌክ ከሊና ንሕለ ልመውዱዕ ቤና። ቢላሂ ዓሌክ ከሊና ንሕለ ልመውዱዕ ቤና። ባላ ይሁንብህ እስኪ ጉዳዩን በመካከላችን እንጨርሰው ወይም መፍትሄ እናገኝለት ማለት ነው። ከሊና ማለት በቀጥታ ሲተረጎም ታወን ማለት ነው። በዚህ አረፍተ ነገር ውስጥ ግን እስኪ እንደ ማለት ነው ንሕል መፍትሄ እናገኝለት። አልመውዱዕ ወይም መውዱዕ ማለት ጉዳይ ነው። ቤና ማለት በመካከላችን። የኔ ውድ እንኳን ደህና መጣሽ። አትፈረጅ ማለት ምንድነው? ውዶ አትፈረጅ ማለት አያለሁ ማለት ነው። ምሳሌ አና ጋዕዳ አትፈረጅ አልሙሰልሰል አቱርኪ፣ እነ ጋዕዳ አትፈረጅ አልሙሰልሰል አቱርኪ፣ እኔ የቱርኩን ተከታታይ ድራማ እያየሁ ነው ማለት ነው አና እኔ ጋዕዳ ጋዕዳ ማለት አንድ የሆነ ነገር እያደረግኩ ነው በማድረግ ላይ እገኛለሁ ማለት ነው ወንድ ከሆነ ጋዕድ ይላል አትፈረጅ አያለው አልሙሰልሰል ወይ ሙሰልሰል ተከታታይ ድራማ ነው አት ቱርኪ የቱርክ ያለ መስሎኝ ነበር እምቢ ያለች እምቢ ያለ ማለት ስሪልኝ ውዴ በሳውዲ ላስቸግርሽ ኩንተ አظን ፊ

ህያ ማረጣት ህያ ማረጣት እሷ እምቢ አለች ማለት ነው። ህወ ማረጣ እንላለን ወንድ ከሆነ። ህያ እሷ ህወ እሱ። ወይንም ማትርጣ ማለትም እንችላለን። ማትርጣ ማለት እምቢ ብላለች፣ እምቢ ትላለች እንደ ማለት ነው። ወንድ ከሆነ ማየርጣ እንላለን፣ ወይንም ደግሞ ጋለት ላ ማለትም እንችላለን። ጋለት ላ አልፈልግም ማለች። ጋለት አለች፣ ጋል አለ። ላ ማለት አልፈልግም ማለት ይሆናል፣ አይሆንም ማለት ይሆናል፣ እምቢ ማለት ይሆናል፣ አይ ማለትም ይሆናል። ሃይናት ዛሬ አልሰጠሽኝም ማለት ማ ዓጠይቲኒ እልዮም። ማ ዓጠይቲኒ ማለት አልሰጠሽኝም ማለት ነው። ወንድ ከሆነ ማ ዓጠይትኒ እንላለን። አሊዮም ዛሬ ማለት ነው። ማዕጣኒ ማዕጣኒ አልሰጠኝም። ማዕጠትኒ አልሰጠችኝም። ማዕጡኒ አልሰጡኝም። የእኔ ጥያቄ ግቢ የሚያጸዳው መቶ ነበር እንዴ? ዛሬ ቆሻሻውን አልጣለውም ረስቶት ነው መሰለኝ። እኔ ወጥቼ ልጣለው ይላል ጃ ለዓምል ሊነጥፍልሖሽ

ነገር ግን እንደ አረፍተ ነገር መጠቀም እንችላለን። ጃ አልዓመል እሊነጽፍ አልሐውሽ ጃ አልዓመል እሊነጽፍ አልሐውሽ። ጥያቄ ሳይሆን አረፍተ ነገር ሆነ ማለት ነው። ይሄ ግቢውን የሚያጸረው ሰራተኛ መጥቶ ነበር ማለት ነው። የጥያቄውን ምልክት በማስወገድ ብቻ ጥያቄ ከመሆን ወደ አረፍተ ነገር ተቀየረ ማለት ነው። ህወ ማረማ አዝባላ ህወ ማረማ አዝባላ። እሱ ቁሻሻውን አልጣለም ማለት ነው። ህወ እሱ ማረማ አልጣለም ወይም አልወረወረም አዝባላ ወይም ዝባላ ማለት ቁሻሻ ማለት ነው። ይምኪን ንሳ ይምኪን ንሳ ምናልባት ረስቶ ይሆናል ማለት ነው። ይምኪን ማለት ምናልባት ማለት ነው። ንሳ ረሳ። አርሚሃ አና አርሚሃ አና እኔ ልጣለው ማለት ነው። አርሚሀ ማለት በቀጥታ ሲተረጎም ልጣላት ማለት ነው። ምክንያቱም ዝባላ ቆሻሻ በአረብኛ በሴትነት ጾታ ትታወቃለች። በወንድነት ጾታ የሚታወቅ ነገር ከሆነ አርሚህ ነው የምንለው ልጣለው ወይም ልወርወረው ለማለት። አና እኔ። እና ልጁ ሲጀመር ሰራተኛ አይወድም ሰው ሁላ መስለን አንታየውም። እና አደብ አስዩ ለእኔ ችግር የለውም ሰራተኛ ነኝ። ጥያችሁ እሄዳለሁ፣ ግን ልጁን በስርዓት ብታስሽው ጥሩ ነው ይላል። ይህ ጥያቄ አወል ሸይ አልወለድ ማ ይሕብ አልዑማል፣ አወል ሸይ አልወለድ ማ ይሕብ አልዑማል። ስጀመር ወይም በመጀመሪያ ልጁ ሰራተኞቹን አይወድም ማለት ነው። አወል ማለት መጀመሪያ ወይም ቅድሚያ ወይም አንደኛ ማለት ነው አልወለድ ወይም ወለድ ማለት ወንድ ልጅ ነው።

ኢኖ እሱ ማ ያዕተብርና ማለት አይቆጥረንም፣ ወይም አንመስለውም ማለት ነው። ባሻር ማለት ሰው ወይም የሰው ልጅ ማለት ነው። ፈከሊህ ይትአደብ፣ ፈከሊህ ይትአደብ እና አደብ እንዲይዝ አድርጊ ማለት ነው። ፈከሊህ ማለት አድርጊው እንደ ማለት ነው። ይትአደብ አደብ ያድርግ ወይም ስነ ስርዓት ይያዝ ማለት ነው። ብንስባሊ አዲ እና አምላ ይጅዮም አትሮክ። ብንስባሊ አዲ እና አምላ ይጅዮም አትሮክ፣ በእኔ በኩል ወይም እንደኔ ግድ የለም አንድ ቀን ይመጣና አለቅቄ ወይም ትቼ እሄዳለሁ ማለት ነው። ብንስባሊ ማለት በእኔ በኩል ወይም እንደኔ እንደኔ እንደምንለው ማለት ነው። አዲ ግድ የለም እና እኔ አምላ ሰራተኛ ወንድ ከሆነ ዓመል ይባላል። ይጂ ይመጣል። ዮም ቀን። አትሩክ አትሩክ ማለት እለቀዋለሁ ወይም እህተዋለሁ ማለት ነው። ላኪን አልወለድ ብይኩን ክወይስ ለው ተዓልሚህ አልአድብ። ላኪን አልወለድ ብይኩን ክወይስ ለው ተዓልሚህ አልአድብ፣ ግልጁ አደብ ብታስተምሪው ጥሩ ይሆናል ማለት ነው። አልወለድ ወይም ወለድ ቅድም እንደገለጽኩት ወንድ ልጅ ማለት ነው። አልቢንት ወይም ቤንት ትባላለች ሴት ልጅ ስትሆን፣ ቢኩን ይሆናል። ኮይስ ጥሩ ወይም ደህና። ለው ማለት ብ ማለት ነው። ብትሄጂ ብትሰሪ ብትቀመጪ ብትነሽ እንደማለት። ለው ተዓልሚ ለው ተዓልሚ ብታስተምሪው ማለት ነው። አልአደብ ወይም አደብ እኛም አደብ እንላለን ስነ ስርዓት ማለት ነው። አሁን ይሄ ጥሩ ጥሩ ነገር ነው። ለምሳሌ እናት ልጇን ዝም ብላ የምትለቀው ከሆነ ልጁ ፀባዩ የከፋ ከሆነ ይህ ጥሩ ምክር ነው። ነገር ግን የትኛዋ እናት ነች ይህንን ስለ ልጇ ስንነግራት እሺ ብላ የምትቀበል እንዲያውም እንዲያውም ስድብ ይመስላትና የኔን ልጅ አንቺ አንተ ብላ ብዙ ነገር ልታመጣ ትችላለች። እኔ ለመንገር ያህል ነው ያልኩት፣ ግን ብንተወው ምንም ማለት አይደለም። እሺ፣ ስለዚህ ነገር ደግሞ ልንገራችሁ። ምክንያቱም እዚህ ዛሬ የሰራሁት ትምህርት ውስጥ ሁለት ያሳሰቡኝ ነገሮች አሉ። ሰዎች መጣም እስኪያግዘኝ ሲሉ እምቢ በሉ። አንዴ እሺ ካላችሁ ሁል ጊዜም እሺ እንድትሉ ይጠበቅባችኋል። እኔ ለዛም እሺ ስል ለዛም እሺ ስል በማያገባኝ እየገባሁ ይሄ እኮ እንደዚህ ቢሆን ይሻላል ስል በመጨረሻ ስራዬ ያልሆነውን ነገር ሁሉ እያመጡ አሸክመውኝ ነበር። ይህንን ጉዳይ በደንብ ነው የማውቀው፣ በራሴ ደርሶብኝ። ለመርዳት ብዬ የወሰድኩት ስራ ግዴታ የሆነው ቁጭ አለ እና በመጨረሻ ቢበዛብኝ ሲበዛብኝ፣ እንዴት ብዬ እምቢ ልበል? በቃ የራሴ ስራ ሆኖ ተቆጠረ እና በጣም አስቸጋሪ ጊዜ ነው ያሳለፍኩት። ስለዚህ ሰው ረዳለሁ ብላችሁ የገባችሁበት ሁኔታ ተመልሶ በእናንተው ላይ እንዳያፈጥባችሁ ከፈለጋችሁ የእናንተ የሆነ ስራችሁን ቀስ ብላችሁ ሳትቸግሉ በደንብ አድርጋችሁ ስሩ። ስጨርሱ ቀኑ ያልቃል። ለዛም ለዛም እሺ ማለት መወደድን አያመጣም። ከራሳችን ላይ የማናወርደው ሸክም ግን በጫናችን ላይ ይከምርብናል። ልብ በሉ። አንቺ ጎበዝ ነሽ! እስኪ ችን አድርግልኝ አንተ ትችልበታለህ፣ እስኪ ይህን ስራልኝ ሲሉን በደስታ አንቦርቅ። ይህ መጀመሪያው ቆንጆ የሆነ ስሜት፣ መጨረሻው ግን መራራ ነው። ሰው እንረዳለን ብለን ያበራነው ሻማ ቀልጦ እስከሚያልቅ ድረስ አይተውንም፣ ድቅቅ ነው የሚያደርገው። ጎበዝ መባል ደስ ቢልም ያንን ተከትሎ ስለሚመጣው ሸክም አስቀድመን እናስብ። እኛ ጎበዞች መሆናችንን ካወቅን አይበቃም? ለምን ሰዎች እንዲያበረታቱን እንፈልጋለን? እኛው የእኛው አሟሟቂያ አጨብጫቢና አበረታታች እንሁን። አንዳንድ ሰው በተፈጥሮ ፈጣን ነው እና ፈጥኖ ስራውን ስለሰራ ጎበዝ የሚባል መሰላችሁ አይባልም የሌላ ሰው ወይም ተጨማሪ ስራ መጥቶ ይጨምርለታል ቀስ ብሎ የሚሰራውስ ሰነፍኖ ይባል ይባልና የእሱ ስራ ደግሞ ለእኛ ይሰጠናል ለምን እኛ ቶሎ ስለምንጨርስ መጀመሪያ ያው ተወደናል ብለን እንግዲህ ደስ ይለናል ደስ የሚል ስሜት ይሰማናል መጨረሻ ላይ ግን ቁጭ ብለን ነው ምናለቅ ሰው ይህ ከአየር ላይ ያመጣሁት ነገር አይደለም የደረሰብኝ ነገር ስለሆነ የመመክራችሁን የጠቅማችኋልና ልብ ብላችሁ ስሙ። ስራችንን በደንብ አድርገን ቀስ ብለን እንስራ። ሩጫውን ምን አመጣው? አለም እንደሆነ ያው እውነት አትቀየርም። ስራችንን፣ የራሳችንን ስራ ብቻ በደንብ አድርገን ቀስ ብለን ጊዜ ወስደን እንስራው። ቸኩለን ሰርተን ቶሎ ጨርሰን የሌሎችን ስራ እየሰራን ስብር ብንል ከዛም ብሶ ብንሞት ማንም አያለቅስልንም፣ ማንም አያዝንልን። ማዕሰላማ ደህና ሁኑ፣ እወዳችኋለሁ። ባይ ባይ